ቻችን አሁን የምንገኘው በአብርሃሞ ወረዳ ነው። የአብርሃሞን ሰብል ስናይ፣ ስለ ግብርና ስናስብ በአእምሯችን ከተፍ የሚል አንድ ጎበዝ ሰው አለ። አቶ አታላይ ይባላሉ። የአብርሃሞ ወረዳ ግብርና ጽሕፈት ቤት ኃላፊ ናቸው። በቀጥታ እንግዲህ ከእሳቸው ጋር ትንሽ ቆይታ እናደርጋለን። ለመሆኑ እንዲህ አይነቱን ውጤት ለማምጣት እንዲህ አይነቱን ስራ ሰርቶ ለማሳየት ምን እንዳነሳሳቸው ከቤተሰብ የመጣ የተወራረሰ ባህል ይኖር ይሆን? ስም እንጠይቃለን። አታላይ ደረጀ እባላለሁ። የአብርሃሙ ወረዳ ግብርና ጽቤት ኃላፊ ነኝ። የአብርሃሙ ግብርና ሲነሳ ትልቅ ስምም፣ ገጽታ የሚሰጠው ነው። እና ምናልባት በፊት ላይ አሶሳ ወረዳ እያለሁ ሶስት ዓመት በኃላፊነት አገልግያለሁ። አሁን ደግሞ እዚህ የአብርሃም ወረዳ ኦልሞስት ወደ ሁለት ዓመት በላይ ያገለገልኩበት ሁኔታ አለ። እንግዲህ ግብርና በነገራችን ላይ መሰረቱ እንግዲህ ከቤተሰብ ነው፣ ፍላጎቱም ይኖራል። ያው አመራር ስለሆነ ብቻ ሳይሆን አንድ ሰው የግብርና ወይም የስራ ፍላጎቱ የግብርና ስራ ፍላጎት ከሌለ ውጤት አታመጣም እና እና ያው ቤተሰብ ጋር አብሮ ሲሰራ ሲያጭድ ሲጎለጉል ሲሰበስብ ሲያበራይ ምርት ሲሰበስብ የነበረ የገበሬ ልጅ ወይም የአርሶ አደር ልጅ አሁን ወደ ግብርናው አለም ሲገባ ደግሞ የተሻለ ውጤትም ይመጣል እና እኛ ጋ እንደ አብርሃም ወረዳ እጅግ በጣም የተፈጥሮ ጸጋው የኢንቨስትመንት የእርሻ ኢንቨስትመንት መሬት ያለበት ኤሪያ ነው። እጅግ በጣም ፈርታይል ነው። ለእርሻ ምቹ ነው። ስለዚህ እኛም እንግዲህ በተሰጠን እድል የቤተሰብንን የነበረውን የእርሻ ፍላጎትና አቅም በማጎልበት እኔም እዛ ከአርሶ አደር ቤት ነው የወጣሁት፣ ያኔ አርሶ አደርን ደግሞ ወደዚህ ወደ ተቋሙ በማምጣት ሌሎችንም ባልደረቦችንም በጋራ በማድረግ ያው በግብርናው ዘርፍ ላይ አንድ አምስት ዓመት በአጠቃላይ ሰርቻ ያለው በኃላፊነት ደረጃ። ስለዚህ እዛ ላይ ስንሰራ ያው ግብርና ቻሌንጅ ነው። የስራ የግብርና የስራ ባህሉ ምን ያክል አልነበረም እንደገባው ብዙም አይታወቅም ነበረና ሞር እኛ ደግሞ ከነበረን ከቤተሰብ የነበረን ልምድ ወደ ተቋም በማምጣት የተሻለ ስራና አርሶ አደሩ ሞር በግብርናው ዘርፍ ላይ መቀየር እንዳለበት አምን ነበረ፣ ህልሙም ነበረኝ። ኖርማሊ የተሻለ ስራ ሰርቶ የህሌና ስራ ሰርቶ ማህበረሰቡ ያለውን የተፈጥሮ ጸጋ በተለይ አብርሃም ወረዳ መሬት ነው። ስለዚህ ይህን መሬት በደንብ ሜካናይዝድ በሆነ ወይ ማህበረሰቡ አነቃቅተን ከኋላ ቀር የአስተራረስ ዘዴ ወደ ዘመናዊ የአስተራረስ ዘዴ በመቀየር እንዲሁም ደግሞ መወርኩት አገጠምን መሰረት ማድረግ ምርትና ምርታማነት ማነት እንዲጨምር እና የምግብ ዋስናዎችንም ከማረጋገጥ ባለፈ ለገበያም ምርታቸውን የሚያቀርቡበትን መንገድ ነበረና ያህን መፍጠር ነበረ። ስለዚህ እኛም ያንን ታሳቢ ማድረግ ካሉን ተቋሞች ጋር በጋራ በቅንጅት በትብብር በመስራት ለውጦችን ያመጣንበት ሁኔታ አለ ማለት ነው። አው ቀደም እንዳልኳችሁ ከአርሶአደሩ አደሩ የኋላ ቀሪ አስራረ ዘዴን ወደ ኋላ በመተው ሞር ሜካናይዝድ በሆነ ወይ የዘመናዊ አስራረ ዘዴን እና ቴክኖሎጂን በመጠቀም በተለይ የኩታ ገጠሚ አስራረ ዘዴን የበለጠ ተግባራዊ እንዲያደርጉ በማድረግ አርሶ አደሮች ከራሳቸው ከምግብነት አልፎ ለውጭ ገበያም እያቀረቡ ኑሯቸውም በተለወጡበት ሁኔታ አለ ማለት ነው። ስለዚህ እኛ ጋር ጸጋችን እርሻ ነው እንደ አብርሃም ወረዳ። ስለዚህ ያን ጸጋ ደግሞ በአግባቡ መጠቀም አርሶ አደሩን በማነቃቃት በማነቃነቅ በግሩፕ ወይም ደግሞ በኩታ ገጠም በሆነ ወይ አሁን መሬታችን አይታችሁት ከሆነ በጣም ሰፋፊ እርሻ ያላቸው አርሶ አደሮች ናቸው። ሞር ክላስተር ቤዝድ ነው ወይም ኩታ ገጠም መሰረት ያደረገ ነው። እንግዲህ በተፈጥሮ ኩታ ገጠም የሆኑ መሬቶቻችንን አስተሳሰባችን የአርሶ አደሩን አስተሳሰብ ወደ አንድ ወደ ኩታ ገጠም በማምጣት በቅንጅት፣ በትብብር፣ በአንድነት፣ በመተጋገዝ፣ በመተሳሰብ የተሻለ ኑሮም እንዲኖሩ ለማድረግ አንድ ላይ ሰብሰብ አድርገን ኩታ ገጠምን በደንብ እየሰራንበት ሁኔታ አለ ማለት ነው። ስለዚህ ድህነትን ለመውጣት አርሶ አደሩ በሚገባ ነው እየታተረ ያለው። እኛም ደግሞ በሙያም አሁን እኛ የምንሰራው በኃላፊነት ብቻ አይደለም። በነገራችን ላይ ቅድም እንዳልኳችሁ ከቤተሰብ ነው የመጣው የስራ ባህሉ ሰው የስራ ባህልን ደግሞ ወደ አርሶ አደሩ ጠለቅ ብለህ ገብተህ ብዙ ጊዜ እኛ ማሳ ላይ ነው የምንውለው። አሁን አመራር ሲባል ብዙ ጊዜ ዝም ብሎ ቢሮ ወንበር እያሽከረከርክ ሳይሆን ሞር የተሰጠህን ኃላፊነት በአግባቡ በመወጣት አርሶ አደሩ አላማው አርሶ አደሩ አርሶ ያለውን ጸጋ የመሬት ጸጋ በአግባቡ ቴክኖሎጂ ተጠቅሞ በአግባቡ ግብአት ተጠቅሞ የተሻለ ምርት አምርቶ ከቤተሰብ ከምግብነትም ባለፈ ቅድም እንዳልኳችሁ ለውጭ ገበያም አቅርቦ ኑሮውን የሚለወጥበትና ከሳር ቤት ወደ ቆርቆሮ ቤት፣ ከቆርቆሮ ቤት ወደ ከተማ ቦታ በመግዛት ቤት በመስራት የተሻለ የንግድ ቦታዎችን በማንቀሳቀስ የእኛ አርሶ አደሮች የተሻለ አሁን እኛ ጋር በጣም ትልቅ ተሞክሮ የሚባለው የበቆሎ ዘር ብዜት አለ፣ የማሽላ ዘር ብዜት አሉ። በጣም ኩታገጠም በሆነው ነው የሚካሄደው። እና እዛ ላይ አሁን አርሶ አደሮቹ በጣም አክቲቭ ናቸው። ከባለሙያ የበለጠ እውቀት አላቸው። እና ብዙም ጊዜም አልፈጀብንም አርሶ አደሩን እኛ ጋር ፍቅር ነው እያስተማሩ ያሉት እንጂ እንደዚህ አይነት ሌሎች ቦታዎች የምንሰማቸው አይነት ነገር አይደለምእና በጣም አስተማሪ የሆነ ስራ ነው የሚሰሩት። ሞር በግብርናው ዘርፍም እየተጋገዙ ልምድ ያለው ልምድ ከሌለው ከተለያዩ ብሔር ብሔረሰቦች ሰዎች የተሻለ ልምድ ያለው እየመጣ ሌሎች ብሔረሰቦችን እያስተማረ ያስተማረ በተመሳሳይ ጥሩ ስራዎችም በመኸሩም በመስኖም በየትኛውም ወይ እየሰሩበት ያለው ሁኔታ አለና የዚህ እንደ አብርሃም ወረዳ ብሄር ብሔረሰቦች አብሮነት መተጋገዝ በዚህ በእድሩም በለቅሰውም በምኑም አንድ ላይ ነው የሚኖሩትና በጣም በተለይ እዚህ የአብሮነታቸው ጋር መተጋገዝ ላይ እጅግ በጣም ጥሩ ለሌሎች ክልሎችም ይሁን ለሌሎች ወረዳዎች አስተማሪ የሆነ የአብሮነትና የአንድነት ተምሳሌት ወረዳ ነው ማለት ነው። ለዛም ነው አሁን በግብርናው ዘርፍም ሁሉም አንድ ላይ ተሰብስበው አንደኛው እውቀት ያለው እውቀት የሌለው ጋር እየተጋገዘ ቀጣይ እየኮረጀ ያው፣ ኮረጃ ባይዞ ለተማሪ ነው የማይፈቀደው እንጂ ለገበሬ ኩረጃ በጣም ወሳኝ ነው አዎ ስለዚህ እዛ ላይ አሁን እኛ እንደ ምሳሌ ሳነሳልህ የኩታ ገጠም መነሻ የሆነው በነገራችን ላይ አምስት ሄክታር ነው የዛሬ አምስት አመት አካባቢ በ አምስት ሄክታር ነው የጀመርነው በተለይ ቡልዲግሉ ላይ ከዛ በኋላ መቶ ሀምሳ ስድስት ሄክታር ሶስት ሺ ሄክታር አራት ሺ ስድስት መቶ ሄክታር እያለን በ አምስት አመት ውስጥ አስራ ስድስት ሺ አምስት መቶ ሄክታር ሁለት ሺ ዘጠኝ መቶ አርሶ አደሮች ን አደሮችን በጋራ በማድረግ የራሳቸው የሆነ የኮሚኒቲ ባይሎ አላቸው። እነዚህ 2900 አርሶ አደሮች በ16500 ሄክታር ላይ አንድ ላይ በጋራ በመሆን በፍቅር ሳይጣሉ ምንም አይነት ግጭት ሳይፈጠር የተለያዩ ብሔር ብሔረሰቦች ተሰብስበው የሚሰራበት ቦታ ነው። እዛ ላይ ሞር የቦቆሎ ክላስተር ነው። ዘርብዝት ነው። እጅግ በጣም ኮስቲ ነው። ከፕሮዳክሽን ባለፈ አሁን እኛ ጋር የእኛ አርሶ አደሮች አንድ ላይ በጋራ በመሆን አንድ ቦታ ላይ በ16500 ሄክታር ላይ ለሀገርም የሚበቃ የበቆሎ ዘር ብዜትም እያባዙ ነው። ባለሀብቱ የተሰጠውን መሬት ቢያለማ ምን ያክል ቤኒሻንጉል ውስጥ የተለየ ሀገርን የሚመግብ የተፈጥሮ ጸጋ እንዳላት በተለይ የኢንቨስትመንት መሬት ለመሬት ስላላት ሁሉም ባለሀብት የወሰደው ገብቶ ወደ እርሻ ቢያመርት ሀገርንም መመገብ እንችላለን እና ባለሀብቶች ሞር መሬት ሲሰጣቸው ገብተው እንዲያውም ባህላዊ አሰራር ዘዴን የሚጠቀሙ አርሶ አደሮችን ወደ ዘመናዊ እንዲቀይሩና ቴክኖሎጂንም ተጠቃሚ እንዲሆኑ ሞር ማስተማር የነበረባቸው ባለሀብቶች ነበሩ። እኛ ጋ ግን የሚያስተምሩት ባለሀብትን የሚያስተምሩ አርሶ አደሩ ነው። ሰው ቀድሟቸዋል። ባለሀብታው ሲባል አሁን ብር ብቻ አይደለም እውቀትንም ይዞም ይመጣ ነው መሆን የነበረበት። እና አሁን ግን መሬት ይወስዳሉ ብዙም እያለሙ አይደለም። የባለ ሀብትን መሬት እኛ እየቀማን እየሰጠን በኪራይ መልኩ የእኛ አርሶ አደሮች እያለሙበት ሁኔታ አለ። አሁን ግን ወረዳውም ይህም ግንዛቤ በመፍጠር አርሶ አደሩም ያው ጥያቄው ከአርሶ አደርነት ወደ መካከለኛ ባለ ሀብትነት እየተሸጋገረ የሄደበትና የመሬት ጥያቄውም በዛ ልክ እየጠባቸው ሲሄዱ እየጠየቁ ወረዳውም ተገቢው ምላሽ ለነዛ መካከለኛ አርሶ አደሮች ወደ ባለ ሀብት እንዲሸጋገሩ የያዘው አቅጣጫ አለ። አሁን ቅርብ ጊዜ በዛ መንገድ መሬት የሌላቸው የተሻሉ ወደ ባለ ሀብትነት የሚቀየሩ ሞዴል አርሶ አደሮች መሬት እንዲያገኙና ሰፋ ያለ እርሻ አስተማሪ የሆነ ስራ እንዲሰሩ የሚደረግበት የራሱ የሆነ ወረዳው እቅድ ነድፎ፣ በተለይ ወረዳ መስተዳድር የተለየ እቅድ ይዞ እየተንቀሳቀሰበት ያለም ሁኔታ አለና ያንን ከግብ ማድረስ ያስፈልጋል። ያው እንግዲህ አብርሃሞ ግብርና ሲነሳ ስለዚህ እኛ አርሶ አደሮች አርሶ አደር አይደሉም፣ አስተማሪዎች ናቸው፣ ሞዴሎቻችን ናቸው። እና አሁን አብርሃም ወረዳ የልማት አምባሳደር ወረዳ ነው። በነገራችን ላይ እኔ በራሴ በቃሌም ስለመሰክር ራሴ ማመስገን ሳይሆን ወረዳው በባህሪው በተፈጥሮው ለእርሻ ምቹና በጣም የተለየ በቃ ስፔሻላይዝ የሚያደርጉ ሰብሎች አሉ እዚህ። ዘርብዜቶች አሉ፣ በተለይ በቆሎ ክላስተር ሞር እኛ ጋር የሚታወቀው በቆሎ ነው። እና ስፔሻላይዝም ይደረጋል መደረግም አለበት በቆሎ። ምክንያቱም ሌሎች ክልሎች ስናይ አሁን ስንዴ ክላሰር አለ ሌሎች ሌሎች ሩዝ ምናምን አለ። እና እኛ ጋር ሞክረናል፣ ግን ደግሞ ሞር አርሶ አደሩ ውጤታማ የሚሆንበትን መንገድ እየሞከርንን እየሄድንበት ያለ ሁኔታ አለ ማለት ነው። እሺ ታንኪዩ ታንኪዩ ታንኪዩ ታንኪዩ። እሺ